መጀመሪያ ወይ የዴዚን እናት ፕሊስ ካጠገቡ ረቅበ እኔ በማምምንድናለው እኔ በምናገረው ነገር ምንም ነገር እንዳታደርጊያት። ቆይ ቆይ፣ አንተ አሁን፣ አንቺ ደግሞ አስር ጊዜ የምናቷን ብትሆን የሀያ አንድ ዓመት የቀጣሻትን ሰራሽን እያወጣሽ ይቅርታ ጠይቃታለሽ። ሀያ አንድ ዓመት ሙሉ በድለሻታችን። ልጅ ሰላም እህታችን እንደምናለሽ እግዚአብሔር ይመስገን እንግዲህ ያው ብዙዎችን ያስገረመ ብዙዎችን የሚያሳዘነ ሁኔታ እየተመለከትን ነው። በተለይ በአሜሪካን ሀገር እንግዲህ እናትና ልጅ ያው እናት ልጄ ከኔ ራቀች ሌላ ሰው ወዳ ያለኔ ፍቃድ ራሷን ህይወቷን በሚጎዳ መልኩ ልትሄድ ነው እያለች ነው ያለው ነገር። ትንሽ ውስብስብ ያለም ይመስላል። ብዙዎችም በዚህ በተለይ ወላጅ እናቶች ሁሉ እንዴት ነው ልጅን ማሳደግ የሚቻለው ሁሉ እያሉ በጣም በጭንቀትም ያሉበት ሁኔታ ነው። ስ ጉዳዩንም ግልጽ ለማድረግ ያህል ምንድን ነው ዴዚንም ለማያውቋት በተለይ ለተመልካቾቻችን ዴዚ እንግዲህ በአሜሪካን ሀገር ነው የምትኖረው እዛው ቲክቶክ ጀምራ በደንብ ታዋቂ ሆና አገራችን ኢትዮጵያ መታ በተለያዩ ትልልቅ መድረኮች ላይም ቃለ መጠይቅ አድርጋ ነበር። ታዲያ በቲክቶክ ጌም ላይቭም ላይ ከተለያዩ ሰዎች ጋር ጌም ትጮት ነበር። ታዲያ እንግዲህ አሁን ከቤተሰብ ከእናቷ ጋር ሁሉ በትልቁ እያጋጫት የሚገኘው እንግዲህ ከወደ አውሮፓ የሚገኝ አንድ ልጅ እንግዲህ ከሱ ጋር የምታደርገው ግንኙነት ነው እንዳልሹም በብዙ ቦታዎችም እንዳየ ነው። ያ ግለሰብ ደግሞ እንግዲህ ይቺ ዴዚ የምትባለው ግለሰብ በእናቷ የተለያዩ ቫዮላንስ ይፈጸምባታል። የተለያዩ ነገሮችን ነው እየተናገረ የሚገኘው። እንዳልሽውም ብዙ ሰው የሚያናደደው እንዴት እናትየዋን በዚህ መልክ ዲስሪስፔክት ሊያደረግ ይችላል? እንዴትስ ነው እሷን ወደድኩ እያለ እናትየውን ደግሞ ሚዲያ ላይ ይሄ ሁሉ ነገር የሚያዋርደው ነው? ብዙዎች በእንደዚህ አይነት ሁኔታ ራሱ የተናደዱት። እና እንደው እንደ እናት ግን ወደፊት እንግዲህ አንቺም ልጆች አሉሽ፣ እንደዚህ አይነት ነገር በእኔ ቦታ ቢሆን ምን አይነት ነገር ፊል አደርጋለሁ ብለሽ ታስቢያለሽ? በጣም ከባድ ይመስለኛል። በእናትየው ሳይር ነው አሁን ብዙ ሰው ሆኖ፣ በቃ እናትየው እንዲ ለፍታ ሳድጋ፣ አሁን እሷም ልጅቷም እንግዲህ ሌላ ሰው ወዳ ጠቅልላ መሄድ እስከመፈለግ መድረሷ በጣም ከባድ የሚያሳዝንም ነገር ነው። እና እንደው ምን አይነት ፊሊንግ አለው? እሺ፣ አመሰግናለሁ ፖይንቱ የእናቷን ፖይንት ሰምተኸው ከሆነ ደስ ማተር ኢፍ ሺ ላቭ ሰምበዲ የሆነ እሱን ወዳው ጋብቻ በማድረጓ እናት እየተቃወመች አይደለም፣ እየተቃወመች ያለችው የሚሆንሽ ሰው አይደለም። ዮኒ ማኛም እየተናገረ ያለው አዘ ሰም ወር ፊት አፈቅርሃለሁ፣ ብላ ስትጠይቅህ አላፈቅራትም ኔቨርን እኔ እና እሷ ልንፋቀር አንችልም ብለሃል፣ ወስጎኖን ብሎታል። አሁን እንዴት ልታፈቅራት ድንገች አልክ ብሎታል። እኔ እኔ ላይ ይሄ ነገር ቢያደርግ አላቅም ዊ እግዚአብሔር አምላክ እሱ ይሰውረኝ። እግዚአብሔር የፈቀደው ነገር ሁሉ ነገር የሆነው በዚህ አጋጣሚ የዴዚን እናት ሳላደንቅ አላልፍም። ሁለት ስራ እየሰራች ልጇን ቱኒ የሁ ሁለት ሺ ሀያ አንድ ሞዴል መኪና ገዝታ የሰጠቻት እናት ናት። ዚህ በዛሬ ኮንቨርዜሽን አምናለች ገብቶ ካላለች የሁለት ሺ አንድ መኪና ሞዴል ገዝታ የሰጠች እናት ልጄ እንዳትወፍርብኝ ጂም እያሰራሁኝ ኦርጋኒክ የሆኑ ምግቦችን ነው መመግባት ያለች እናት ከኢትዮጵያ እየበደለቻት ኢማጅን፣ እናትየው ከአሜሪካ በአሜሪካ ኑሮ ውድነት። ልጄ በቃ እኔ አሁን ፌመስ ሆኛለሁ ኢትዮጵያ ውስጥ ቀረፃ ወይም ምንትን እየፕሮሞት እየሰራሁኝ ይሄን ነገር ማድረግ አለብኝ ድሪሜ ይሄ ነው ብላ ስትል እናት ስራዋን ጥላ ብድግ ብላ ኢትዮጵያ ሄዳ የልጇን ፉቸሪንግ ነው አክሰፕት ያደረገችው። መጥታ ግን ከዚህ ሰው ጋር ስትጀምር እናትየው ይሄ ነገር ልክ አይደለም ያለችው ትክክል ነች። እናቶች ከዚህ ምን እንማራለን? የኢትዮጵያ ሕዝብ ለምንድን ነው ብዙ ጊዜ ወደ ዘረኝነት ውስጥ እየገባ እውነት የማይፈርደው? የማንም ብሔር ተወላጅ ልጅ ይሁን የሚሆነው ነገር የእናትህም ልጅ እንኳን ቢሆን ትክክል ካልሆነ ትክክል ነው ብለን የምንቆመው መቼ ነው? መቼ ነው ከዘረኝነት ወጥተን በህሊና የምንፈርደው መቼ ነው? ኢትዮጵያዊ ሆነን ትክክለኛ ህሊና ኖረን ትክክል ያልሆኑ ሰዎችን ትክክል አይደለም የምንለው ካልሆነ ኢትዮጵያዊ፣ በዚህ ከቀጠለ ትውልድ እየጠፋን ያለው አይተ ከሆነ ጎራ እየተያዘ ነው። እዚህ ጋር ልጁ የሚናገረው ንግግር ትክክል እንዳልሆነ ይታወቃል። የፈለገ ነገር ቢሆን እኔ ፊቸሪንግ የሚፈልገኝ ቦይፍሬንዴ ስለ ቤተሰብ የገበና አደባባይ ሳወጣ ግድ የለም በውስጥ እንታገስ ብሎ እኔን ሊመክረኝና ሊመስኝ ይገባል እንጂ ቡሊንግ እያደረገ ሶሻል ሚዲያ ላይ አያወጣም። እሱ የፈለገ ነገር ቢሆን የቤተሰቡን ሚስጥር እናቱ በሶሻል ሚዲያ ላይ እንድትሰደብ አይፈልግም። እሱ ብሎ ካልቆ እናቴ ስትሰደብ ብያለሁ ብሏል ስ እና ህዝቡ ነው ችግር እየፈጠረ ያለው የኢትዮጵያ ህዝብ። ይሄን ነገር ትውልድን ከማዳን አንግል እነዚህ ልጆች ሁለቱም በእርግጥ የአንግ ልጆች ናቸው፣ በጣም ወጣቶች ናቸው፣ ሁልህ ውስጥ ያሉ ልጆች ናቸው። ምንም ነገር አያውቁም። ግን አትሊስት እሱ ላይ ራሱ የእሱም የአካባቢውም ልጆች የሚያውቁትም ሰዎች ይሄ ነገር ስህተት ነው ቢሉት መመለስ የሚችል ልጅ። የዚህም ደግሞ ልክ ናት፣ በቃ ፍሪም ሆናለባት ምናምን የሚባለው ነገር ልክ አይደለም። ዴዚ በዚህ እድሜዋ ላይ እኛ አሁን ለምሳሌ ከአስራ አምስት እስከ ሀያ ሁለት ሀያ ሶስት ድረስ ባለው እስከ ሀያ አምስት ባለው ጊዜ ወጣቶች በጣም በህይወታቸው ወይ ትክክለኛ መንገድ ወይም ደግሞ ህይወታቸውን እስከ መጨረሻ ሊያቀልብባቸው የሚችል ስህተት ውስጥ የሚገቡበት ታይም ነው። እናትየው ይሄ ነገር ነው እያሰጋት ያለው። ይህችን ታይም ካለፈች ዴዚ እንትን ማቹርድ መሆን ትችላለች የሚል ሀሳብ ነው ያለኝ። አመሰግናለሁ። አዎ እዚህ ጋር ግን አንድ ነገር እንደውም ሀሳብች ላይ የምማክልበት ምንድን ነው እናትየዋንማ አንዳንዶች ደግሞ ወቀሳም ሲያቀርቡ የነበረው ትቆጣጠራታለች፣ ትቆጣታለች፣ የተለያዩ ነገር ታደርስባታለች፣ ኢቨን ፓስፖርቷን ሁሉ ቀምታታለች ሲሉ ነበር። ግን ቆየት ብሎ ላሰበው ሰው ማንም ኢትዮጵያዊ እናት ቆንጥጣ፣ ተቆጥታ፣ ገስጻ የምታሳድገው ለዛ ልጅ ጥሩ ቦታ ለም እንዲደርስ ነው። ይሄ ማናችንም የምናምንበትም ነገር ነው ብዬም ነው የማስበው። ኢቨን አሁን ላይ ፓስፖርት ራሱ የቀማቻት ተነስታም ወደማታውቀው እንግዲህ ወደድክ ወዳለችው ግለሰብ ራሱ እንዳትሄድባት እንደው ከመሳሳት አይነት ስሜትም ይመስለኛል። እንደው ያለችበት ሀገር አሜሪካ ሆኖ እንደ ወቀሳ መቆጣጠሯ እንደ መጥፎ ነገር እየሆነ ተወራ እንጂ እንደዚህ አይነት ባደጉት ሀገሮች ልጅን በዚህ ያህል ደረጃ እንዲህ መናገር እንኳን የማይቻልበት ሁኔታ ተደርሷል። እንዴት ነው ራሱ በእንደዚህ አይነት ነገር ያለሽ አመለካከት ልጅን ምንም መናገር አይቻልም ማለት ነው ያ ብላለች። ቅድም ይሄን ነገር ያደረገችው እሱ ወረቀት የለውም፣ ስዊድን ስዊዘርላንድ ነው ያለው። ወደዛ እንድትመጣ ይፈለጋል። ገብቶካል? እሷው እኔ የማላይበት እኔ ኮንትሮል ላደርጋት የማልችልበት ሶሻል ሚዲያ ላይ አይተሽው በምታውቂው ሰው በአካል ያላገኘሹ ሰው ወደ አንቺ ከመጣ እዚህ ሚት ካደረጋችሁ እኔ ኮንትሮል በማድረግበት መንገድ ችግር የለውም። ወደዛ ግን ስትሄድ ወንድ እንኳን ወንድ ልጄ እኔ እፈራለሁ። ወንድ ልጄ በአሁን ጊዜ ወንድ ልጄ እንኳን እንደዛ ትራብል ላርግ ቢላይ ፈርስት ታይም ፎር ሪሌሽን እሰጋለሁ። አይደለም ሴት ልጅ ካለሽ መሳሳትም ፓስፖርቱን ሁሉ ልትቀሚውም ትች ያለሽ እንጂ ከእናትነት ፍቅር፣ ትክክል ነች እች ልጅ። ፈርስት ሪሌሽንዋ ነው። ከዚህ በፊት ወንድ አታቅም። ነገ ብትሰበሪ ነገ ብትጎጂ፣ ችግሩ የኔ ነው አለቻት እኮ ዴዚ። እኔ እወድሻለሁ፣ ልጄ ነሽ በኢትዮጵያዊነት ቀለም ነው ቀርጬ ያሳደግኩሽ። አሁን ላይ ግን ሌላም ብሄር እንድጠይ እየተደረግሽ ነው። እውነት ነው። ለኤዲት ትመጣ ብዙዎቻችን እናውቃለን። ብሄር ብሄረሰብን የምትወድ ኖ ጅንጀና ኖ፣ እንደዚህ ፖለቲክስ ኖ፣ እንደዚህ ዘረኝነት ብላ የምትናገር ልጅ ነበረች። ዘረኝነት እናትየው ማላት ለመደቻትም። ደፈርስት ታይም ስትመጣ በኦሮምኛ፣ በጉራጌኛ፣ በትግርኛ ትንሽ ልጅ ሆና ወን ወንሺ ኢዝ ኤይት፣ ወንሺ ኢዝ ናይን፣ ወንሺ ኢዝ ቴን፣ እናትየው ቪዲዮ እየቀረጸች ትሬኒንግ ያደረገቻት ቪዲዮዎች ስላሉ ማለት ነው። ግራውንዷ ዛሬ መታ እናትየው እኔ ኢትዮጵያ የሆና እንድታድግልኝ ነው የምፈልገው። አሁን ላይ ካለው ግን ስጋት አለኝ። ልጁ ዘረኛ ልጅ ነው ምናምን የሚል ነገሮች የሚያከለችው እናትየው አዎ ብያለው። እና ይሄ ነው እኔ ያለኝ ሀሳብ፣ አመሰግናለሁ። በጣም እናመሰግናለን፣ ካለሽ ሰዓት ቀንሰሽ ስላወራሽን። ግን እንደው አንድ ደቂቃ መጨረሻ ላስቸግርሽ የምፈልገው ነገር ምንድን ነው፣ ጊዜም ካለሽ ኢትዮጵያን ወላጆች እንዴት ነው ልጅ ማሳደግ የሚችሉት? አሁን በጣም ብዙዎች በሰቀቀን ነው ያሉት። በጣም ብንቆጣጠሯቸው፣ ልጆቻችን አንዴ ከታወሩ በሆነ ነገር ጥለውንም ይሄዳሉ። በጣም ብዙ ነገር ነው ያለው እና በጣም ብዙዎች ወላጆች በእንደዚ አይነት ጉዳይ ሰግተዋል። እንደው ልጅን እንዴት ማሳደግ አለብን ብለሽ ታስቢያለሽ? ካለሽ መልእክት ካለሽ የመጨረሻ ጥያቄ። ኦኬ አመሰግናለሁ። በመጀመሪያ ደረጃ እግዚአብሔር አምላክ ልጆቻችንን ባርኮና ቀድሱ ያሳድግልን። ምክንያቱም ከዴዚ እናት በላይ ሶሻል ሚዲያም ሆነ የኢትዮጵያኖች የኳስም የተለያየ ፕሮግራም አይቻለሁ። እንደሷ ሁሉንም ቋንቋ ሁሉንም ብሔር ባማከለ መልኩ ያሳደገ እስካሁን አላየሁኝም። በብዛት አማራ ኮንክ የአማራን ካልቸር ጉራጌ ኮንክ የጉራጌ የኦሮሞ ኮንክ የኦሮሞን እንዲህ ላይክ ቤተሰብ ማዘር ላንጉጅ ይባላል። በአውሮፓውያኖችም ራሱ ለር ኒውር ቻይል ዩር ማዘር ላንጉጅ ነው የሚሉት። ገባ እና እኔ ማለት የምችለው ምንድን ነው፣ በተቻለ መጠን የአባትና እናት እንኳን አውሮፓ ላይ በብዛት በተለያየ ምክንያት ዲፎርስ ስለሚበዛ ዲፎርሴሽን እንኳን ቢመጣ በብዛት ሴት ልጆችም ቅድም ያልኩትን ነገር ነው ምለውና ቤተሰብ የሁለቱም ፍቅር እንዲያገኙ በቅርበት ችግራቸውን አንደርስታንድ በማድረግ ያሉትን ነገሮች ገና ልጅ እንዳሉ ልክ እንደ ውጭ ዜጎች ይሄ መጥፎ ነው ይሄ እያሉ ሁሉን ነገር ነጭ ነጩን እየነገሩ ማሳደጉ መልካም ነው ብዬ አስባለሁ። ደባቲንክስ በት ትሩ ቲንክስ ትሩ ካደጉ በኋላ እንደዚህ አውት ኦፍ ኮንትሮል ስለሚሆኑ ብክ ሌላ ሰው ሲነግራቸው አንደርስታንድ ሲያረጉ የዛን ላይ ከባድ ነው የሚሆነው። ምክንያቱም ውሉዋቸው ሁላ አስተዳደጋቸው ሁላ ከሌላ ሀገር ዜጎች ጋር ሲሆን አሁን ያለችውን ያለችው አይተሱ ሆነ ይሄ የኔ ላይፍ ነው ስትል ነበረ። እንደዚህ ያለችበት ምክንያት የእሷ አስተዳደጋ ትምህርት ቤት ላይ ሶሻል ላይፋ ከውጭ ዜጎች ጋር ስለሆነ ነው፣ እንደዛ ስለሚያስቡ እሱንም በማከለ የሀበሻም ካልቸራችን በማከለ ቢያሳድጉ መልካም ነው እላለሁ። በጣም በጣም አመሰግናለሁ እህቴ ካለች ሰዓት ቀንሰሽ ሀሳብ አስተያየትሽን ስለሰጠሽኝ እንግዲህ ልጅም ላለው ሁሉ የተባረከ ልጅ እንዲሆን የእውነት ከልብ ምኞቴ ነው እግዚአብሔር ያክብርልኝ እሺ